ኢየሱስ ራእይ አንድ 18 ላይ ቃል ጠቅሼንም፣ እነግርህ የሲኦልም የሞትም መክፈቻ አለኝ። ኢየሱስ ጋር የሲኦል መክፈቻ ምን ያደርጋል? አጋንንት የተያዘ የተያዘ በረከት ለማስለቀቅ ራሱ ወደ ጨለማ ወደ ጥልቆ ዓለም ወርጄ ከዛ በኋላ በረከትን አስለቅቄ እወጣለሁ። ጨለማ ውስጥም ትገባለህ። ወደ ጥልቆ ዓለም ገብቼ እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮን ተቀብለህ ትወጣለህ ተቀብዬ ወጣለሁ አዎ ግን ወደ ጨለማው ስትገባ እንደው ብትቀርስ ማርያም የሴቶች ጋሪፍ ጀነራል ስናት ብያምናለሁ ምልጃዋስ ምንድን ስለወለደች እናት ብዬ ብለም ነው ኢየሱስ አይሰማኝ ማለት ሪያሊቲ እስክናውራ ተወው ሃይማኖት ነኝ ተውና ባይብል ውስጥ እኮ ዝማሬ ራሱ ትዚህ ላህል ማርያም የጻፈችው ዝማሬ ለእግዚአብሔር የጻፈችው ዝማሬ በወርሽብ ዓለም እንኳን ለማምለክ ዝማሬ ጽፋለች ማለት ነው። ባይዞይ አጭበርባሪ መላእክቶች አሉ። ተው ተው ተው አጭበርባሪ መላእክቶች አሉ ምናምን የሚለው ተውሱንማ በደንብ አድርጌ ሰብቻ አለ። በጣም ስጸልይ ያ እንጅል በስተት ያየሁት መላእክ ነው። ያ ድንክዬ መልአክ ከጨለማ ዓለም የመጣ እንጅል ፕሬዚደንሻል የሆኑ አለባበሶች ፕሮፌቶች ቢለብሱ ሱፍ ቢለብሱ፣ አሁን የለበስኩት ሱፍ ሰላሳ አምስት ሺህ ነው ዋጋው። ያረብኩት ጫማ አስራ አምስት ሺህ ነው። ፕሬዚደንሻል ሶሚዞች አሉኝ። እሺ እነ ክላርክ ጫማ እስከ ሁለት መቶ ሰማንያ ፓውንድ ዋጋቸው ክላርክ ጫማዎች አሉ። ከደሃ ጋ አልበላህም ትላለህ፣ ግን እንደ አንድ ነቢይ ታዲያ ከደሃ ጋ ካልበላህ እንዴት ነው? ደሃ ጓደኛ ጋ ብዙ ህብረት የለኝም። ድህነት ግን ኢምፓርቲ ያደርጋል ይጋባሃል። ሪል እመን። አሁን ለምሳሌ ሀብታም የሆነ ሰው ከደሃ ጋ ጓደኛ ከሆነ ድህነቱ ይጋባበታል። በዛኛው ሰውዬ ዶሚኒት ይሆናላ። የነቢያት ፕሮፌሰር ነው የምትለው ምን ማለት ነው? የነቢያት ፕሮፌሰር ነቢያት የደረሱበት የመገለጥ አለም እስከዚህ ልክ ድረስ ነው ለማለት ያክል ነው። ከአንተ በፊት ከሐዋርያቱ መካከል ሜጀር የሆነ ከሐዋርያቱ መካከል ፕሮፌሰር የሆነ አለ? ምን መጽሐፍ ቅዱሳዊ መረጃ ይዘ ነው ማለት? ጳውሎስ ብትመለከት በመንፈሳዊ አለም ፕሮፌሰር ነው ጳውሎስ። ጳውሎስ ታዲያ አንተ አልበዛብህም ወይ? ነው ፕሮፌሰር ሜጀር ፕሮፌት። ስለዚህ አሁን ደግሞ ፕሮፌሰር ስትሆን ሜጀሩ ይቀራል ወይስ እዛው ላይ ነው የሚደረገው? እንጀራ ፍርፍር፣ ድርቆሽ ፍርፍር ምናምን በልቼ እኔ ትንቢት አልተነበይም። ቆንጆ ነገር ተመግቤ ሽቶ ተቀባብቼ ጽድት ብዬ ነው ትንቢት ራሱም ይመጣልኝ። ሽሮ ቪታሚን ለስ ነው፣ ምንም ቪታሚን የለውም። ቪታሚን ለስ ነው ታው። ሽሮ በልታታቅም ነው ሰልችቶ ሆነ ሰለችኝ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል ሽሮ፣ ያ ይደፍናል። እየሱስ ክርስቶስ። ሽሮ ደግሞ ይሄ የፊት ድርቀት አይኪ የመዝጋት አቅም አለው ጭንቅላትን ይደፍናል። ስለዚህ አንታሁን ይህ ሽሮ አዘውትሮ ከሚበላ ሰው ጋር አትግባባም። ቶሎ ወደ ሰማይ ሄደ ነበር አጋጣሚ ሰከማ የተከፈተ ደጅ አየው ሲል የሆነ ዶር ሰማይ ላይ ተከፍቷል። ሌላ ሰማይ አንታ ሁን በቀጥታ ስንተኛ ሰማይ ላይ ዮሐንስ የደረሰበት አራተኛ ሰማይ ነው። አራተኛ ሰማይ ነው። ዮሐንስን አገኘው ግን እዛ ዮሐንስ አግኝቸዋለው፣ ግን ትኩረቴ እሱ ላይ አይደለም። አንድ ጊዜ ደግሞ እንደዚህ ፋራህ የሚባል እንጅል አየው